ማነው ስሙን ዳኒን፣ ለምን ይቅርታ ያለዋል ሂዶ? ለምን ብሎ ነው ይቅርታ የሚለው ሰው? ለምን ይቅርታ ያለዋል? ምን ስላደረገ ነው ይቅርታ የሚለው ሂዶ ከአንዴም ሁለት ሦስት? አንዳንድ ጊዜ ቤተሰብ ይገርማቸዋል። ልብም ይናገራል መሰለኝ። ካያችሁ ሰሞኑን ሃይሚና ብሩኬ ለብሶ የሚመጡት ልብስ አንደንን ነው። በቀደም እንደዚህ ነጭ ለብሶ መጡ። ባለፈው የሆነ ነገር ለብሳ ጃኬት የሆነ ሰማያዊ ነገር ለብሱም እንደዛው የሆነ በቃ ልባቸው ይነግራቸውል መሰለኝ። አሁን ደንን ለብሶ የሚመጡት በጣም ገርሞኛል። ዛሬም እንደዛው ጂንስ በነጭ ቲሸርት፣ ጂንስ በነጭ ቲሸርት ለብሰዋል። አይገርምም? ግን የሃይሚና የብሩኬ መገናኘት በጣም ደስ ይላል እና የራሷ የራሷ አሮባት የሰው የሰው ታማ ስላለች ተባለ። መጀመሪያ እናንተ ብሩኬና ሃይሚ አትታረቁም? ክሱን ተይው፣ ሃይሚዬ ክሱን እናንተ ታረቁ መጀመሪያ እናንተ ስትታረቁ ሁሉ ነገር የሚስተካከለው ሀይሜና ብሩኪ። አሁንም ካልታረቃችሁ ምንም ነገር ሊስተካከል አይችልም። ገብቷችኋል? ምንም ነገር ሊስተካከል አይችልም። መጀመሪያ ራሳችሁን አስተካክሉ፣ ልቦናችሁን ሰብስቡ፣ ተስተካከሉ፣ ክብር ይኑራችሁና ታረቁ። በቃ ከዛ በኋላ የሚደረገው ነገር ይደረጋል። እንዴ! አሁንም እኮ እልህ በተሞላበት እኮ አሁንም እኮ ኧረ በስመ አብ! ምን አይነት ሰዎች ናችሁ ግን በጌታ ምን አይነት ሰዎች ናችሁ እንዴ? አሁን እኔ ለምሳሌ እኔ ዳኒ ይኸውልሽ ዳኒ ሊከስ አይደለም፣ ሀይሚዬ አንቺን እያባበለ ነው። አንቺን በአንቺ ሊይዘው ነው፣ ብሩኬን በአንቺ ሊይዘው ፈልጎ ነው እከሱ አሉ እያለ አፉን የሚከፍተው ምንም ያደረገው ነገር የለም። ምንም ያደረገው ነገር የለም። ስለዚህ አንቺ ብሩኬን መረት አለብሽ። ደግሞ አፍን አትክፈት አይባልም። ሀይሚዬ በመድኃኔዓለም አፍን አትክፈት ይባላል እንደለ ወንድ ልጅ አፍን አትክፈታልሽ እኮ ዛሬ። ኧረ ደጋግመሽ ደጋግ ይደብራል። እንደዚህ አትበይ በእናትሽ ሀይሚዬ። እኛ አንቺ የእኛ ጨረቃ የእኛ ቆንጆ ሀይሚዬ፣ ከአንቺ ክፉ ነገር ሲወጣ እንደነግጣልን፣ እኛም አናምንም። ለምን አንቺን በዚህ አለመርልሽማ በዚህ ንግግር አለመርልሽም የእኔ ፍቅር። ስለዚህ እባክሽን እባክሽን፣ እንትና ማነው ስሙ ጋር ያለሽን ነገር በቃ አትሂጂ፣ እሱ ቤትም አታናግሪ፣ በቃ አትድረሺ እሱ ጋራ በቃ እውነት አትድረሽ፣ በቃ ሀይሚ ተይሱ፣ በቃ መጥፎ ነገር ለማድረግ ነው ሀሳቡ፣ እናንተን ለማለያየት ነው ሀሳቡ። ምንም ነገር የለም በቃ፣ ውሸት አንበዩ። ምን አባቱ ምን ምን ምን የሚያደርገው ነገር የለም። እንዴ መጀመሪያ ታችሁን አስተካክሉ፣ ከዛ በኋላ ነው እንጂ እንዴት ነው እናንተ። ነው ዛሬ ማና ስሟ ሶሲ አሪፍ ነች። አለባበሷም ዛሬ ቆንጆ ነው። ቆንጆ ለብሳኔ የመጣችሁ እግዚአብሔር ይመስገን። ብዙም አላወራችም አለፈለፈችም። እንዲህ እንዲህ እንዲህ አላደረጋትም። ስርዓቷን ይዘን ያወራችሁ ዛሬ። እንደው ሀይሚ ላይ ትገነፍላለች ብዬ የጠበኩ ነበር ግን አልገነፈለች ብገነፍል ዛሬ አቤት ወርድባት ነበረ ሰውሲ እግዚአብሔር አወጣት ማለት ነው ከኛ አፍ ተመስገን ትበል እና ተረጋጉ ባካችሁ መረጋጋት አለባችሁ ሀይሚ መረጋጋት ብሩኬም ተረጋጋ በቃ እና ደግሞ ሀይሚ የአንድ ነገር ልንገርሽ ከይቅርታ ጋራ ብሩኬ ለምንድን ነው ይቅርታ የሚለው ትናንት ማነው ስሙን ዳኒን ለምን ይቅርታ ሉ ለምን ብሎ ነው ይቅርታ የሚለው ይክሰሰው ለምን ይቅርታ ይለዋል? ምን ስላደረገ ነው ይቅርታ የሚለው? ሂዶ ከአንዴም ሁለት ሶስት አራት ቪዲዮ እኮ ሰርቶላችኋል። እኮ ይቅርታ ይቅርታ ይቅርታ ይቅርታ ብሎ እኮ ሰርቷል። መጨረሻ ላይ ጥፋታችሁን ካወቃችሁ በኋላ እሱ ራሱ ደግሞ ድጋሚ ይቅርታ ይበል። ሀይ ሀይሚ፣ አንቺ ትጨነቅሽ ነው ያለሽው ለብሩኬ፣ ጭንቀት ላይ ነው ያለሽ አንቺ። አትጨነቂ፣ እሱ እናንተን ለማለያየት ይሮራጣል። አንቺ ለነገሩ ብሩኬ ስለምትወጂው ስለምታፈቅሪ ነው አንቺ ለእሱ እየተጨነቅሽ ያለሽ ለብሩኬ እየተጨነቅሽ ያለሹ። ያ ብሩኬ ደግሞ አሁን በአሁን ሰዓት ደግሞ ንዴት ላይ ነው ያለው፣ ብስጭት ላይ ነው ያለው። ለምን አንደኛ ያለ ስም ስም ተሰጥቶታል፣ ስሙ እንዲስተካከል ይፈልጋል። ሂዶ እኮ ሀይም ሄዶ ይቅርታ ካለው እኮ ብሩኬ በቃ ይሄን ነገር ሁሉ ነገር አድርጓል እንደማለት እኮ ነው። በቃ ለስሙ አድርጓል በቃ ብሩኬ እንደዚህ አይነት ነገሮችን ከልጅቷ ጋር አድርጓል፣ አድርጌያለሁ ብሎ እኮ ነው ይቅርታ የሚለው ድጋሚ ለምን ለምን ይቅርታ ይለዋል? ምን ስላደረገ ነው ይቅርታ የሚለዋል? ብሏል። ከሚገባው በላይ ብሏል። በቃ እንዴ እኔ ብሩኬ ማርያምን አንዳንዴ በጣም ይገርመኛል። እንደው እውነቱን ነው እንደው ይሄ ልጅ እንደው እንደው ምንድን ነው ያለው በቀደምነታ፣ የደም ምንድን ነው ያለው ደም ደም ይመራራሉ ያለው እኔ ጌታ ደም ይመራራ ነው እኔ ላይ ሲሆን ሁሉ ነገር ይብሳል፣ እኔ ላይ ሲሆን ሁሉ ነገር ይገናል ብሏል። እውነቴን ነው የምናገረው። ትላንትና ነው በቀደምነት የተናገረው ይሄን ነገር ማለት ነው እና እኔ ምለው የራሳችሁን ሀሳባችሁን ሰብስባችሁ ብትታረቁ ይሻላችኋል። እኛንም በቃ ስልችታል። እኔ እናንተ ጭቅጭቅ በየቀኑ እየመጣ መስማቱ ሰለቸነኛ ራሱ ማለት ነው እና ስለዚህ ሃይሚዬ ብሩኬ ይወጣዋል። ብሩኬን ለማስፈራራት እየሞከረ ነው። እሱ አንቺን ለመያዝ ነው በብሩኬ አንቺን ለመያዝ ሲል ነው እንጂ ምንም ነገር የሚፈጠር ነገር የለም። አንቺ ብቻ ከሱ እራቂ በቃ፣ ብሩኬም ከሷ ይርቃል። አንቺም ከሱ እራቂ እና የራሳችሁን ህይወት መምራት ትችላላችሁ። እና እሷ ደግሞ የሚገርማችሁ ነገር ለቤተሰቦቹ ለቡሩኬ ቤተሰብ ሁሉ የተጨነቀችው አይሚ ማለት ነው። ለቡሩኬ ቤተሰቦች ሁሉ እየተጨነቀችው ቤተሰቦች እኔ እንዳይቀየሙኝ ወንድሞች ቤተሰቦች እንዳይቀየሙ ብላለት፣ እውነቷን ነው ነው የሆ- እኔ እኮ በቀደም ብያለሁ እኮ የሆነ ነገር ቢፈጠር የሆነ ነገር እኔ እግዚአብሔር አንድ በአንድ እኔ ያልኳት ነገር አንድ በአንድ አልቀረችም። አሁን በቀደም በሰራሁት ቪዲዮ ምንድን ነው ያልኳችሁ? የሆነ ነገር ቢፈጠር ብሩኬ ወይ ልጅ ደብድቦታል፣ የሆነ ነገር ቢፈጠር ወይ ቢታሰር ወይ የሆነ ነገር ቢሆን ማን ላይ ነው ሁሉ ህዝቡ የሚነሳው? ሀይሚ ላይ ነው የሚነሳው። አንቺ ባመጣሽው ነገር ነው ብሎ ሀይሚ ላይ ነው የሚነሳው ብዬ ተናግሬ ነበረ። እሷም ይኸው ዛሬ ተናገረችው። ቤተሰቦች አንተ የሆነ ነገር እኔ ቤተሰቦች እኔ ሊቀየሙኝ ይችላል፣ የሆነ ነገር ሊፈጠር ይችላል አለች። ይሁላ ሰማቸው አይደለም። ስለዚህ አንዳንዴ የምናረገውን ነገር እያሰብን ማድረግ አለብን። እውነቴን ነው የምናገረው እና አሁን ከረፈደ በኋላ ብሩኬን አሁን እንደዚህ በእልህ በተሞላበት ሳይሆን ቀስ ተብሎ ሀይሚዬ አንቺም ትላልቅ ወይ ወንድሞቹን ነግረሽ በቃ ሁሉ ነገር እንዲፈታ ማድረግ ነው እንጂ ብሩኬን ሂደሽ እዛ ይቅርታ በዩ ብትዩ ብሩኬ እሺ ብሎ ይቅርታ ሊልም አይችልም። እሺ አይልም፣ መቼም መቼም እሺ አይልም። ለምን ስሙን አጥፍቶታላ። ይሄ ልጅ ያለ ስም እኮ ስምን ያሰጠው ስሙን እኮ አጥፍቷል አጥፍቷል። ስለዚህ እንዴት ነው የሚሆነው? ይሄ ነገር አይሆንም። ስለዚህ እኔ እናንተ እንድትታረቁ እኔ እኔ ስለነሱ አይመለከተኝም። ሶሲና ማነው ስሙ ዳኒ ታረቁ አልታረቁ፣ ለምን እኔ ምን ለምን ወደዛ ሄዱ ምን ምን አገባኝ? እኔ አይመለከተኝም። ሶሲና እሱ ታረቁ አልታረቁ፣ እኔ እናንተ መታረቅ ብቻ ነው የሚታየኝ። የእናንተ ፍቅርን ነው የሚታየኝ። እናንተ የእናንተን አብሮ መምጣትን ብቻ ነው እኛ የምንፈልገው። ሌላኛ ምን አገባን እኛ አይመለከተንም ስለሌላ ሰው እውነቴን ነው የምናገረው። ቤተሰብ ሁላችሁም ጨረቃ ፋሚሊዎች እኛ አይመለከተንም። እኛ የሚመለከተን ስለ ሀይሚነት ስለ ብሩኬ ታርቀው እንደ ድሯቸው በሰላም ብቻቸውን እንዲመጡልን ነው የምንፈልገው። ሌላ የምንፈልገው ነገር የለም እኛ ወንድም ቅድምም ወንድሙ መጥቷል፣ ተናግሯል። በጣም የሚገርም ንግግር ነበር ወንድሙ ሲናገር የነበረው። እኔ የምለው ወንድሙ ያው ራሱ እዛ እንትን ቁጭ ብላችሁ ያው ከእንትን ከምትሉ መታችሁ አንዳችሁ እንኳን አንዳፍታ የሁለት ሰው የአንድ ሰዓት ተኩል እኮ መንገድ ነች። አንዳፍታ መታችሁ አስታርቋቸው ምን ብሎ ሰላም ፈጥሮች ብትሄዱ ጥሩ ይመስለኛል። እውነቴን ነው መናገር ኃይሚም ተጨንቃለች። እንግዲህ አይዞሽ ሃይሚዬ ሁሉ ነገር ይፈታል፣ እግዚአብሔር አለ። ጸልዩ ጸሎታ እንግዲህ ጸልዩ ጸሎት ጥሩ ነገር ነው። ቤተሰብዬ፣ ለማንኛውም ወዳችኋለሁ፣ አክብራችኋለሁ። ይህ ቪዲዮ ላይክ በማድረግ ተባበሩኝ። ለሀይ የሚያደርሱልኝ በጣም ነው ማመሰግነው። እንግዲህ ስድባችሁንም ሁሉ ችዬ ችዬን ያለሁትን እንግዲህ አላውቅም። ብቻ ሰላሙን እንዲወርድ ለምንፈልገው። ቻው ቻው ቻው፣ ደህና